ሰላም፣ ሰላም እንዴት ናችሁ? ዛሬ እጠርጠር ያለው ጥያቄ ከመልስ ጋር ይዤላችሁ መጣለሁ። ተከታተሏቸው፣ ከጥያቄዎቹ ታተርፉባቸዋላችሁ። ቀጥታ ወደ ጥያቄዎቹ እንገባለን። ጥያቄ ቁጥር አንድ በመጽሐፍ ቅዱስ ስንት ወንጌላውያን አሉ? ሀ 12፣ ለ አራት፣ አመሩሃ ስድስት፣ መ አስር። መልስ ለአራት። ጥያቄ አብርሃም ወለደ፣ ኢሳቅም ያዕቆብን ወለደ፣ ያዕቆብም ይሁዳና ወንድሞቹን ወለደ። ይህ ጥቅስ በየትኛው ወንጌላዊ ስር ይገኛል? ሀ በዮሐንስ ወንጌል ለ በማርቆስ ወንጌል ሐመሩሃ በሉቃስ ወንጌል መ በማቴዎስ ወንጌል መልስ፣ መ በማቴዎስ ወንጌል። ጥያቄ ቁጥር ሶስት ግማደ መስቀሉ በኢትዮጵያ የት ይገኛል? ሀ ደብረ ሊባኖስ፣ ለ አክሱም ጽዮን አመሮሀ ግሸን ደብረ ከርቤ መ ላሊበላ። መልስ አመሮሃ ግሸን ደብረ ከርቤ። ጥያቄ ቁጥር አራት እኛ የምንኖርባት ምድር በስንተኛው ቀን የተፈጠረች ፍጥረት ነች? ሀ በመጀመሪያው ቀን፣ ለ በሁለተኛው ቀን ሀመር ሃ በሶስተኛው ቀን፣ መ በአራተኛው ቀን መልስ አመሩ ሀሌታውሃ በመጀመሪያው ቀን። ጥያቄ ቁጥር አምስት የእግዚአብሔር ባህሪያ። ሙሴ ከሞተ በኋላ እግዚአብሔር ሙሴን አገልጋይ የነዌን ልጅ እንዲህ ብሎ ተናገረው። የነዌ ልጅ የተባለው ማን ነው? ሀ አሮን ለ ኢያሱ፣ አመሩሃ ኤፍሬም፣ መኤርሚያስ ኤርሚያስ። መልስ ለ ኢያሱ። ጥያቄ ቁጥር ስድስት መጽሐፍ ቅዱስ ውስጥ በአዲስ ኪዳን ክፍል የሚካተተው የትኛው ነው? ሀ መጽሐፈ ሳሙኤል ቀዳማዊ፣ ለ መጽሐፈ እየው አመሩሃ መጽሐፈ ሳሙኤል ካልእ፣ መ ዮሐንስ ራእይ። መልስ ዮሐንስ ራእይ። መ ጥያቄ ቁጥር ሰባት እንሆ ከዛሬ ጀምሮ ትውልድ ሁሉ ብጽኢት ይሉኛል የሚለው ሀ በሉቃስ ወንጌል ምዕራፍ አንድ ከቁጥር አርባ ስምንት ለ ማቴዎስ ወንጌል ምዕራፍ አንድ ቁጥር አርባ ስምንት ሀ መሩሃ ዮሐንስ ወንጌል ምዕራፍ አንድ ከቁጥር አስራ ሁለት መ ማርቆስ ወንጌል ምዕራፍ አንድ ከቁጥር አስራ ሁለት ልስ ሃሌታውሃ ሉቃስ ወንጌል ምዕራፍ ቁጥር 48። ጥያቄ ቁጥር ስምንት በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከእግዚአብሔር ዘንድ ተላከ። በስድስተኛውም ወር ሲል ሃ ኤልሳቤጥ ከጸነሰች ለጽንሱ በማፀን ከዘለለ

እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም። ለዘካሪያስ ያለው ማን ነበር? ሀ ቅዱስ እግዚአብሔር፣ ለመላኩ ሚካኤል፣ አመሩሃ መላኩ ገብርኤል፣ መ መላኩ ኡራኤል። መልስ አመርሃ መላኩ ገብርኤል። ወደ መጨረሻው ጥያቄያችን እና አስረኛው ጥያቄ ስንገባ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትተጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይህንን መልእክት የጻፈው ሀ ይሁዳ ለ ቅዱስ ጳውሎስ አመሮሃ ቅዱስ ዮሐንስ መ አዋርያው ጦማስ መልስ ይሁዳ። ለዛሬው ይዤላችሁ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።